ሕማማት ደራሲ ዲያቆን ሄኖክ ኃይሌ የይሁዳ ትልቁ ኃጢአት ይሁዳ ጌታችንን አሳልፎ ከሰጠ በኋላ ጌታን ከያዙት ጭፍሮች ጋር አብሮ እንደ ተጓዘ አልተጻፈም ያችን ምሽት ፈርተው ከሸሹት ከሶስት አመት ጓደኞቹ ከሐዋርያት ጋር አብሮ ሊሄድ እንዳይችልም አንድ ጊዜ ራሱን ከማኅበሩ ለይቷል ስለዚህ ያቺ ምሽት ለይሁዳ አስጨናቂ ምሽት ነበረች። ቅዱስ ኤፍሬም ስለዚያች ምሽት ሲናገር የአስቆሮቱ ይሁዳ ዓለምን ሁሉ የተገዛበትን ንጹሕ ደም ሸጦ ሌሊቱ ሙሉ አልተኛም ነበር ብርሃንን አውልቆ ጥሎ የጨለማ ልጅ ለብቻው በጨለማ ውስጥ ተቀመጠ። ጌታ አስራ ሁለቱ አሳጥማጭ ደቀ መዛሙርቱን በአንድ መረብ ውስጥ አጥምዷቸው ነበር። በእነርሱም መረብነት ዓለምን ሁሉ አጠመደ። የአስቆሮቱ ይሁዳ ግን ከመረቡ ውስጥ ሾልኮ አመለጠ። ከዚህ መረብ የወጣ ሁሉ የወጣው ከህይወት ነው ይላል። በእርግጥ የሚያች ሌሊት ከማንም ሰው በላይ ለይሁዳ ድቅድቅ ጨለማ ነበረች። ለሰው ሁሉ የሚያበራውን እውነተኛ ብርሃን ክርስቶስን በሰላሳ ብር አሳልፎ ሰጥቶ ነፍሱ በጨለማ ተወርሳ ነበር። እግዚአብሔር ከእርሱ ጋር ስላልሆነ በጨለማ ውስጥ የሚያበራለት ብርሃን የለም፤ ብርሃኑንና መድኃኒቱን ትታልና። ይሁዳን የሚያስፈራው፣ የሚያስደነግጠው ነገር የለም። የህሊናውን ክስ መሸከም ሲያቅተው እንዲህ አደረገ። በዚያን ጊዜ አሳልፎ የሰጠው ይሁዳ እንደ ተፈረደበት አይቶ ተጸጸተ። ሰላሳውንም ብር ለካህናት አለቆችና ለሽማግሎች መልሶ ንጹሕ ደም አሳልፌ በመስጠቴ በድያለሁ አለ። እነርሱ ግን እኛስ ምን አግዶን፣ አንተው ተጠንቀቅ አሉ። ማቴዎስ 27። ቅዱስ አፈወርቅ እንዲህ ይላል፦ ሰካራም ሰው ወይን ጠጅ አብዝቶ ሲጠጣ ጉዳቱ አይታወቀውም። ከስካር በኋላ ግን መጠጡ ሲጎዳው ምን ያህል ጎጂ እንደሆነ ይገባዋል። ኃጢአትም እንዲሁ ነው። ኃጢአት ከመፈጸሙ በፊት ልብን ይደፍናል፣ በወፍራም ጭጋግ ይሸፍናል። ህሊና የሚነቃው በኋላ ነው። ይሁዳም ዘግይቶም ቢሆን ከገባበት የኃጢአት ስካር ነቃ። ሲሰሩት ደስ የሚያሰኘው ኃጢአት መልሶ እሾህ ሆኖ መውጋቱ አይቀርምና ይሁዳንም በተቀበለው ገንዘብ እንዲደሰት በልቡ የገባው ዲያብሎስ አልፈቀደለትም። ይህ ኃጢአተኛ ፉከራ አጭር መሆኑን፣ የዝንጎዎችም ደስታ ቅጽበት መሆኑን አታውቁምን? ክፋት በአፉ ቢጣፍጥ ከምላሱን በታች ቢሰውረው መብሉ በአንጀቱ ውስጥ ይገላበጣል፣ እንደ ፉኝትም ሐሞት በውስጡ ይሆናል። የድካሙንም ፍሬ ሳይውጣው ይመልሰዋል፣ እንደ ንግዱም ትርፍ አይደሰትም ይላል ጻድቅ ኢዮብ ኢዮ 20። ይሁዳ ተጸጽቶ ሄደው ወደ ካህናት አለቆችና ወደ ሽማግሌዎች ነበር። ይሁዳ ሆይ፣ መጸጸትህ ካልቀረ እንደ ጴጥሮስ ወደ ወንድሞች ብትሄድ ምን ነበረበት? በድያለው ያለው ብሎ ከምእመናን ኅብረት በመውጣት የበለጠ ተስፋ እንደሚያስቆርጥ አታውቁ ምን ሰው ከሕያዋን ጋር ቢኖር ተስፋለሁ የተባለውን አልሰማህምን? እግዚአብሔር ይፍታህ ወደማይሉህ የኦሪት ካህናት ምን ወሰደህ? በድ ያለው ማለትስ ያለብህ ለጌታ አልነበረምን? በተስፋ መቁረጥ ውስጥ ከምትዘፈቅ ስለምን እንደ ወንድምህ ጴጥሮስ መራራ ልቅሶን አታለቅስም? ይልቅ ብትፈጥን አይሻልህም ነበር? አንተ በተጸጸት ክባት ሰዓት ይቅርባይ አምላክ እስካሁን ገና አልተሰቀለም። ቢሰቀልም እንኳን ወደ መስቀሉ ስር ተጠግተህ ይቅርበላይም ብትለው ይሻልሃል። ያንን ወንበዴ ቅር ያለ ጌታ ላንተም ይራራልሃል አንተ ይቅር በለኝ ባትለውም እንኳን ከመስቀሉ ስር ቁም እንጂ ራሱ የሚያደርጉትን አያውቁምና ይቅር በላቸው ሲል ትሰማዋለህ ይሁዳ ግን ይህን መንገድ አልተከተለም በገዛ ፈቃዱ ወደ ልቡ ያስገባው ዲያብሎስ ከንስሐ ይልቅ የቁጭት ሀዘንና ብስጭት ውስጥ ዘፈቀው የእግዚአብሔር ምህረት እንደ ውቅያኖስ ውሃ ነው የሰው ልጅ ኃጢአት ደግሞ በዚያ ውቅያኖስ ላይ እንደሚንጠባጠብ እንደ ደም ጠብታ ነው። ከዚህ የእግዚአብሔር የቸርነቱ መጠን አንጻር የይሁዳ በደል እጅግ ትንሽ ነበር። ይሁዳ ግን አቤቱ እንደ ቸርነት መጠን ማረኝ፣ እንደ ምሕረትን ብዛት መተላለፌን ደምስስ አላለም። ከኃጢአታችን የበለጠ እግዚአብሔርን እጅግ የሚያሳዝነው ይቅር አይለንም ብለን ማሰባችን ነው። በደል የሌለበት አምላክ ከእኛ ከትቢያዎቹ ጋር ራሱ ናቸ አድርጎ ኑና እንዋቀስ፣ ኃጢአታችሁ እንዳ ሌላ ብቶ እንዳ መዳይ ትነጻለች እንደ ደምን ብትቀላ እንደ ባዘቶ ትጠራለች ብሎ የምሕረት ጥሪ እያቀረበ ይቅር አይለኝም ስንል ሲሰማን ያዝናል። ኢሳይያስ አንድ አንተ በክፉ ስራ ራስን ብትጠላውም እንኳን እግዚአብሔር ግን አይጠላህም ቅዱስ ዮሐንስ አፈወርቅ እንዳለው እግዚአብሔር ላንተ ያለው ፍቅር አንተ ለራስህ ካለ ፍቅር ይበልጣል። እንደ ይሁዳ ብትክደው፣ ወዳጅህን ብትሸጥ፣ ንጹህ ደም በግፍ ብታፈስ፣ ሙዳይ ምጽዋቱን ብትዘርፍ፣ እንደ ይሁዳም በአምላክነቱ ጨርሶ ባታምን እንኳን ፈጣሪ የሚጠብቀው የምትሞትበትን ሳይሆን የምትጸጸትበትና የምትመለስበትን ቀን ብቻ ነው። በወንጌሉ እርሱም ገና ሩቅ ሳለ አባቱ አየውና አዘነለት እንደሚል እግዚአብሔር ከእርሱ እጅግ በጣም ርቀህ ያለህ እንኳን እያየ ያዝንልሃል እንጂ አያዝንብህም። ሉቃስ 15 በይሁዳም ላይ ካዘነበት ይልቅ ያዘነለት ይበልጥ ነበር። ጌታችን ተላልፎ እንደሚሰጥ በተናገረበት እለት በመንፈሱ ታወከ። እውነት እላችኋለሁ ከእናንተ አንዱ አሳልፎ ይሰጠኛል አለ ይላል ዮሐንስ 13 ጌታችን ከዚያ አስቀድሞ በመንፈሱ የታወከው የሚወደው አላዛር ሲሞት ነበር። አላዛር መሞቱና መቀበሩን ሲሰማ በርኅራሄ ያለቀሰው ጌታ ይሁዳ በጥላቻ ሞቶ በክፋት መቃብ መቀበሩን ሲያስብም አለቀሰለት። ያዘነው በፈቃዱ ለሚሞተው ሞት አሳልፎ ሰጠኝ ብሎ ሳይሆን የሶስት ዓመት ተማሪውን የታመነበት የሰላሙ ሰው የይሁዳን አሳዛኝ ፍጻሜ አይቶ ነው። በወታደሮች እጅ ከመያዙም በፊት ጌታ ደሞ ወዝ እስከሚወጣው ድረስ ያዘነበት የአትክልት ስፍራ ንጉሥ ዳዊት የገዛ ልጁ አቤሴሎም በከዳውና ና አሟሟቱ አስከፊ እንደሆነ በሰማበት ጊዜ በባዶ እግሩ እያለቀሰ የወጣበት የደብረ ዘይት ተራራ ነበር። ሁለተኛ ሳሙኤል 15። ዲያብሎስ ግን በእነዚያ ዕለታት ለይሁዳ ያሳየው ወደ ሞት የሚወስደውን ጎዳና ብቻ ነበር። በልብ ውስጥ የሰፈረው ሰይጣን ይሁዳን ልክ እንዳሳማዎቹ ላይ እንዳደረገው ወደ ገደል ሊከተው ፈለገ። ስለዚህ የበለጠ ተስፋ ሊያስቆርጡት የሚችሉትን የካህናት አለቆችን ተጠቀመባቸው። ለካህናት አለቆች ሄዶ በድያለሁ ሲላቸው እኛ ምን አግዶን፣ አንተው ተጠንቀቅ አሉት። ሰይጣን ኃጢአት ካሰራ በኋላ የራስህ ጉዳይ ብሎ ለንስሐ ተስፋ ቢስ ሊያደርግ ይሞክራል። በኃጢአት ያገኘኸውን መብል እንኳን እንድትበላው ረፍት አይሰጥህም። ከካህናቱ ግድ የለሽ መልስ ይሁዳ የበለጠ ተበሳጨ። የወደደውን ሰላሳ ብርም ጠላው። ስለዚህ ከነ ከረጢቱ ወደ መሬት አሽቀንጥሮ ጣለው። ይህ ጥፋት ለምንድን ነው? ለድሆች ሊሰጥ ይችል ነበርና ማለትስ የነበረበት ይህን ጊዜ ነበር። ከዚህ በኋላ ይሁዳ በራሱ ላይ ፈረደና ታንቆ ሊሞት ወሰነ። የይሁዳ ትልቁ ኃጢአት ጌታን አሳልፎ መስጠቱ ሳይሆን ጌታ ይቅር አይለኝም ማለቱ ነው። የወደቀ ሳይነሳምን የሳተ ሳይመለስ ምን ይላል መጽሐፉ ኢሳይያስ 8 እግዚአብሔር ሊፈርድ ሲመጣ ለምን ኃጢ ያሰራ ብሎ አይጠይቅም። የፈጣሪ ጥያቄ ለምን ንስሐ አልገባህም ነው። ይሁዳ ግን ይቅር በለኝ በማለት ፈንታ በራሱ ላይ ፈረደ። ፈራጅ እግዚአብሔር ነውና። እንደ ጲላጦስ ለራስ ይቅርታ ማድረግም ሆነ እንደ ይሁዳ በራስ መፍረድ የሰው ልጅ ስልጣን አይደለም። ይሁዳ አልፎ ተርፎ ራሱን ለማጥፋት ወሰነ። አትግደል የሚለው ሕግ ደግሞ ራስ መግደልንም የሚያካትት ነው። ይሁዳ ጌታን አሳልፎ በመስጠቱ በአይሁድ እጅ መቅደስ የተባለውን የጌታን ሰውነት አስፈረሰ። አሁን ደግሞ ቤተ መቅደስ የተባለ የራሱንም ሰውነት በገመድ ታንቆ ሊያፈርስ ገሰገሰ። ማንም የእግዚአብሔርን ቤተ መቅደስ ቢያፈርስ እግዚአብሔር እሱን ያፈርሰዋል፣ የእግዚአብሔር ቤተ መቅደስ ቅዱስ ነውና ያውም እናንተ ናችሁ እንደሚል አንደኛ ቆሮንቶስ 3። ቤተ ክርስቲያናችን ምእመናን የይሁዳን አይነት የካህዲነትና ተስፋ የመቁረጥ ስራ እንዳይሰሩ በዕለተ አርብ ስርአቷ ውስጥ ይሁዳን ታንሳዋለች። በዕለተ አርብ ለይሁዳ ወልዱ ወወልደ ወልዱ ይደምሰስ ይሁዳ ልጁና የልጅ ልጁ ይደምሰስ ትላለች። ይህን የምትለው ልጅ እንደወለደ እንኳን ስላልተጻፈለት ስለ ይሁዳና ስለ ስጋ ልጆቹ አይደለም። ይሁዳ በገንዘብ ምክንያት ታማኝ ጌታውን እንደ ከዳ ሁሉ ለጥቅም ብሎ አምላኩን የሚክድ ሁሉ የይሁዳ የግብር ልጅ ነው። ስለዚህ የይሁዳ ልጅ ተብሎ የሚነገረው እርግማን እንደ ይሁዳ በእግዚአብሔር ቤት የሚገባውን ገንዘብ በሚዘርፉ፣ ክፋትን ይዘው በውሸት ፍቅር በሚሸነግሉ አድብተው ወዳጃቸውን በሚክዱ ላይ የሚነገር ተግሳጽ ነው። ለዚህ ማስረጃ የሚሆነን በዚያው በዕለተ አርብ ሥርዓት ላይ የኃጢአተኞች መንገድ ትጠፋለች የሚለው የዳዊት መዝሙር መዝጊያ ሲነበብ በመቋሚያ የታሰረ የጧፍ መብራት የሚጠፋበት ሥርዓት ሲሆን ይህም የሚያስተምረው የይሁዳ መንገድ የኃጢአተኞች መንገድ መጨረሻው ጥፋት መሆኑና በዚያው መንገድ የሚሄዱ ሁሉ የሚጠፉ መሆናቸውን ነው። በሌሎች አብያተ ክርስቲያናትም በተለምዶ የይሁዳ ዛፍ የሚባለውን ዛፍ በማቃጠል ይሁዳን የሚወክል ቅርጽ በመስራትና በማቃጠል የይሁዳን ከሃዲነት መንገድ ያወግዛሉ። ይህም ኃጢአትን በኃጢአተኛው አንጻር ለማውገዝ ነው እንጂ ቤተ ክርስቲያን ኃጢአትን እንጂ ኃጢአተኛውን ታወግዛለች ማለት አይደለም። ከዚያ በተረፈ ግን ቤተ ክርስቲያናችን የይሁዳ ነፍስም ነፍስ ናትና ስላሳዛኝ ፍጻሜው ታዝናለች። ይሁዳ ንስሐ ቢገባ ኑሮ አሳልፎ መስጠቱ ተረስቶ እንደ ቅዱስ ጴጥሮስ በተዘከረ ነበር። ይሁዳ ግን ሶስት አመት ሙሉ ከጌታ የተማረው ወንጌል በእምነት ስላልተዋህደውና ስላልጠቀመው ከመመለስ ይልቅ ጭራሽ ከሆነ በኋላ ንስሐ ሊገባበት የማይቻለውን ራስን የማጥፋት ውሳኔ ወሰነ። ይህም ሆኖ ቅዱስ ማቴዎስ የሞቱን መነሻ ብቻ እንደገለጸው እንደታነቀ ወዲያው አልሞተም፣ ከዛፉ ወድቆ ሰውነቱ አባብጦ ከርሞም ነበር። ከሐዋርያት ቀጥሎ ከተነሱት የመጀመሪያዎቹ ሊቃውንት አንዱ የሆነው ፓፒያስ ሆዱ ከማበጡ የተነሳ ሰረገላ በቀላሉ የሚያልፍበት በሰፊ በር መውጣት እስከሚቸገር ድረስ ደርሶ ነበር ብሎ ጽፏል። ከወደቀ በኋላ ሆዱ እስከተዘረገፈበት ጊዜ ድረስ በቁስሉ ወቅትም እንኳ ይሁዳ ንስሐ አልገባም። በመጨረሻም በግንባሩ ተደፍቶ ከመካከሉ ተሰነጠቀ፣ አንጀቱም ሁሉ ተዘረገፈ። ሐዋርያት 1 18 የይሁዳ ፍጻሜ በቤተ ክርስቲያናችን የሐዘን እንጂ ደስታ ምንጭ ባለመሆኑ መጽሐፍቷ ውስጥ ለይሁዳ አሳዛኝ ፍጻሜ ሙሾን በማውረድ ልጆቿ እርሱን መንገድ እንዳይከተሉ ታሰምርበታለች። ለይሁዳ ቀርቶ መጽሐፍ ቅዱስ ለዲያብሎስም አንተ የአጥቢያ ኮከብ ሆይ እንዴት ከሰማይ ወደቅ? እያለ ሙሹ ሲያወርድ እናገኛለን። ኢሳይያስ 14 ቅዱስ ዮሐንስ አፈ ወርቅ እንዲህ ይላል፦ ኢየሱስ ክርስቶስ ተከዳ ብላችሁ አታልቅሱ፣ ይልቁንስ አሳልፎ ለሰጠው ለይሁዳ የመረረ ልቅሶን አልቅሱ። ምክንያቱም ተላልፎ የተሰጠው ክርስቶስ ዓለምን ሁሉ ሲያድን፣ አሳልፎ የሰጠው ግን ነፍሱን አጥቷል። ተላልፎ የተሰጠው በአብቀኝ ተቀምጧል። አሳልፎ የሰጠው ግን ያለውን የመጨረሻውን ፍርድ እየተጠባበቀ በሲኦል ውስጥ ነው። ስለዚህ ስለ እርሱ እዘኑና አልቅሱ። ምክንያቱም ጌታችን እንኳን ስለ እርሱ ታውኮ ከእናንተ አንዱ አሳልፎ ይሰጠኛል ብሎ ነበር። ሊቁ እርቷ ሃይማኖት ደግሞ ለይሁዳ እንዲህ ሲል የሐዘን ሙሾ ያወርድለታል። ከህይወት ይልቅ ሞትን፣ ከባለጠግነት ይልቅ ድህነትን የመረጥክ ይሁዳ ሆይ በሃሩር ነፋስ ብርሃንህን ያጠፋኸው መብራት ሆይ ከፍየል መንጋዎች ተመርጠ ነብሮች የበሉህ በጎይ ከእኛ ይልቅ የሰቃዮችን ማህበር ወደድክን? ከመንግሥተ ሰማያትስ ይልቅ ሰላሳ ብር መረጥክን? እያሉ ሁሉም ሐዋርያት ተሰብስበው ያልቁሱልህ። ሩታ ሃይማኖት 14 ይቆየን።